ለቴክኖሎጂ ተደራሽነትና ተጠቃሚነት የፈጠራ ሀሳብ ባለቤቶችን ማበረታታት እንደሚያስፈልግ ተገልጿል። በባህር ዳር ከተማ ላለፉት ወራት ሲካሄድ የቆየው በቴክኖሎጂ ዘርፍ የፈጠራ ሀሳብ ባለቤቶች ውድድር ሲጠናቀቅ የተሻለ የፈጠራ ሀሳብ ላቀረቡ ወጣቶች የእውቅና መርሃ ግብር ተካሂዷል። በፈጠራ ሀሳባቸው ተሸላሚ ከሆኑት ወጣቶች መካከል ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረገችው ንጹሁፍ ድንቅ ቦሩ በፈጠራ ስራዋ ሀገርን ከከፍተኛ የውጭ ምንዛሬ ለመታደግ ራዕይ አላት። ይዘን የቀረብ ነው የፔንት ባይንደር ፕሮዳክሽን ነው ፔንት ባይንደር ማለት ቀለም እንዲሆን ከሚያስችሉት ጥሬ ግብአቶች አንዱና ትልቁ ነው። ሶ ይሄ ግብአት ከውጪ በከፍተኛ የውጭ ምንዛሪ የሚገባ ነው። ይህንን ኢምፖርት ለማስቀረጥ ብሎም ደግሞ ፋብሪካዎች የምርት መስተጓጎል እንዳይገጥማቸው ፕላስ ደግሞ ከዚህ ምርት ለኢንቫይሮንመንት እና ለሰው የሚጎዳ ኬሚካል ሳሉ ሶ እነዛን ኬሚካሎችም ከማስቀረት አንጻር፣ ከዛ ደግሞ ሲቀጥል በትልቁ ሀገራችን እንደ ቡና አምራች ተብላ እንደምትታወቀው የቀለም ባይንደር አምራች ሀገር ተብላ በዛ እንድትታወቅ ደግሞ ለማድረግ ነው ትልቁ ዓላማችን ማለት ነው። ሌላኛው የፈጠራ ባለቤት ዶክተር አዲስ ወርቄ የአርሶ አደሩና አርብቶ አደሩን ተጠቃሚነት ለማስፋትና ና የምግብ ዋስትና ለማረጋገጥ የሚያስችል የፈጠራ ሀሳብ በማቅረብ ተሸላሚ ሆኗል። የሰራነው ስራ ምንድን ነው ላሞችን ከእጽዋት የሚዘጋጁ ነው። ላሞችን በጎችንና ፍየሎችን በአንዴ ሁለት እንዲወልዱ ማድረግ የሚያስችል ውህዱን የሰራ ነው። ይህ እጽዋት ይሄ ውህድ ሙሉ በሙሉ ከእጽዋት የሚዘጋጅ ሆኖ ነን ቶክሲክ የሆነ ናቹራል የሆነ መቶ ፐርሰንት ምንም አይነት ኢንኦርጋኒክ ነገር የሌለ ሆኖ ኦርጋኒክ ሆኖ ከሚበሉ ነገሮች በሬሾ የተሰራ ነው። አርሶ አደር ማህበረሰብ ውስጥ እንደምንኖር 85 ፐርሰንቱ በግብርና ስራ እንደሚተዳደር ህዝብና ማህበረሰብ ውስጥ እንዳለን የገበሬው ችግር ምን እንደሆነ ይገባናል። የእንስሳት ዋጋ መናር ምን ያክል ከባድ እንደሆነ እያየ ነው ነው ኢብን ስጋ መብላት አሁን እስከ በኪሎ 1600 1300 ብር ድረስ የደረሰበት ታይም ነው ስስቴኔብል ዴቨሎፕመንት ጎሎች ጎልዋንና ጎልቱን ነው ኖህ ሀንገርና ኢንድ ነው ፖቨርቲ የሚሉትን አች ማድረግ የሚችል ነው። የፈጠራ ሀሳብ ባለቤቶቹ ሀሳብን ማበረታታት የሚችል ስርዓት በመገንባትና የፈጠራ ሀሳብ ባለቤቶችን አቅም በማሳደግ የዘርፉን ችግር ፈችነት ተግባር ላይ ለመዋል ትኩረት ሊሰጥ ይገባል ብለዋል። ማንኛውም ነገር ከሀሳብ እንደሚነሳ ተረድቶ ባለድርሻ አካል ሀሳብን በጣም ማበረታታት፣ ስታርታፕን ማበረታታት። ምክንያቱም ዛሬ ላይ ስታርታፕ የሆነ ነገር ነው ነገ ትልቅ ደረጃ ደስቶ ደርሶ ኢንዱስትሪ የሚሆነው። ስለዚህ ለእነዚህ ነገሮች በጣም በትኩረት መንግስት እንዲሰራ እናም ደግሞ አሁን የተጀመሩ ስታርታፖችን ደግሞ በሚያስፈልጋቸው ድጋፍ ሁሉ እንዲደግፍ ጠይቃለሁ ማለት ነው። ለሀገራችን ተደራሽ እንዲሆን ፋይናንሻል ሰፖርት ያስፈልጋል። ወርኪንግ ኤሪያ በጣም ያስፈልጋል። በስፋት ፕላንቶች እየተመረቱ ከዛ ነው ፕሮሰስ እየተደረጉ መድኃኒቱ የሚሰራውና ይህንን ሞር አድቫንስ ለማድረግ ሀገራችንም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 ቁርጠኛ ሆኖ እየሰራ ይገኛል። ርዕሰ መስተዳደር አረጋ ከበደም በክልሉ እየተከናወነ የሚገኘውን የፈጠራ ሀሳብ ባለቤቶች የማበረታታት ስራ ቴክኖሎጂን የችግር መፍቻ አማራጭ ለማድረግ የሚችል ማህበረሰብ የመገንባት ስራ አካል በመሆኑ ለዘርፉ እድገት ትኩረት እየተሰጠ ነው ብለዋል። ሪጉሌት ማድረግ ማልማት፣ እንደገና ደግሞ የሚያለመው ልማት ማህበረሰባዊ እሳቤ እንዲይዝ በተለይ ወጣቶች ላይ ያተኮረ ስራ እንዲሰራ ለማድረግ የሚያስችል ተልእኮ ተሰጥቶት እየሰራ ነው ያለ ማለት ነው። ስለዚህ ሀሳብን የሚያበረታታ ስራ መስራት ይገባናል። ሁለተኛ አይዲያ ፋይናንሲንግ፣ ሀሳብን ፋይናንስ የሚደረግበት ስርዓት ነው። በተለይ ከፋይናንስ ኢንስቲቱሽንስ ጋር መንግስትም ጭምር ካለው ባለው አቅም በየጊዜው እያደገ የሚሄድ የፋይናንስ እና የስፔስ ስራ ይጠይቃል። ስፔስም ይፈልጋል በትልቁ እሱም መስራት ይገባል።